በጥላ ከልሎ ድቅድቁን ጨለማ በብርሃን ለውጦ ቁር ሳያገኝ እባቡ ሳይነድፈኝ፣ አቤት የኔ ጌታ ከስንቱ ታደ አለቅም ሳዳስስ ሳዳስስኝ አለቅም፣ ሳትባርክኝ አለቅም ብሎ ያይቆ ተባርከዋል። ማለት በምድራዊ በሰማያዊ በሁሉ ተባርከዋል። ሳትባርክ አለቅም፣ ሳትዳስስ አለቅም፣ ሳትነካ አለቅም። አንተ ቅዱስ ነህ፣ አንተ ጻድቅ ነው፣ አንተ ሐያል ነው፣ ሁሉ አድራጊ ነህ። ናክ እባክኝ፣ እንዲያጣት እንዲበደል አታይኝ። ዳስስ፣ በምቹ እጅ ተሸክም፣ በምቹ ትከሻ ግባ በቤቴ የተከበረ ስም ይይዛ ብሎ በእግዚአብሔር ፊት ፈለገ፣ እግዚአብሔርን ፊትን ፈለገ ጠየቀው። አባት ነው ጠይቂ። እግዚአብሔር ይዳስሳል፣ እግዚአብሔር ይጎበኛል። የእግዚአብሔር ክንድ፣ የእግዚአብሔር ብርታት፣ የእግዚአብሔር እጅ በቤትሽ ላይ ይታያል፣ በቤትህ ላይ ይታያል። በቃ ያልሽ ነገር አለቃ፣ ያልሽ ነገር አከተማ፣ አይሆንም ያልሽ ነገር የእግዚአብሔር እጅ ሲመጣ መልካም ይሆናል፣ ውብ ይሆናል። ነገሮችን ሁሉ እግዚአብሔር አምላክ ያቀናል። የቀና መንገድህን የቀና መንገድህን ይመራል ማለት ነው። የቃለ ርዕስ እባክህ ክብርን አሳየኝ የሚል ማለት የቃሉ ክፍል ኦሪታ ዘጸአት ምዕራፍ ኦሪታ ዘጸአት ምዕራፍ 33 ከቁጥር 9 ያለ 19 ያለ ርስን ታገኛላችሁ። ጌታ ስም ይባረክ። ሰዓት ባርቅ አለ ቀን ብሎ በእግዚአብሔር ላይ ተማመነ ድግፍ አለ እግዚአብሔር እንደሚባርቅ አወቀው። ማን ያይቆ እዚጋ ደግሞ ሙሴ እዚጋ እባክህ ክብርህን አሳየኝ ብሎ እግዚአብሔርን ይጠይቅ ነበረ። የእግዚአብሔርን ክብርን ይጠማ ነበረ። የእግዚአብሔርን ኃይሉን ይፈልግ ነበረ። ከእግዚአብሔር ጋር ለመነጋገር ይናፍቅ ነበረ። ከእግዚአብሔር ጋር ለመታረቅ ይናፍቅ ነበረ። የእግዚአብሔርን ክብርን ይናፍቅ ነበረ። የእግዚአብሔርን ኃይልን ይናፍቅ ነበረ። የእግዚአብሔርን እጅን ይናፍቅ ነበረ። የእግዚአብሔርን አብሮነትን ይናፍቅ ነበረ። የእግዚአብሔርን ሞገስን ይናፍቅ ነበረ። ሃሌሉያ። ዛሬም የእግዚአብሔርን ክብሩን የምናፍቀው እግዚአብሔር ክብሩን ያሳያል። ክብሩን ያሳያል። ዓለም ያንቺን ክብር ይፈልጋል። ሴጣን ያንችን ክብር አይፈልግም። ያንችን መኖሪያ አይፈልግም። ያንችን ደስታ አይፈልግም። የአንተን ደስታ አይፈልግም። የኛን ደስታን አይፈልግም። የኛ ደስታ የሚፈልገው አንድና አንድ፣ የኛን መኖረን የሚፈልገው አንድና አንድ አንድ አባት ሰማይና ምድርን እየፈጠረው፣ ስሙ አዶናይ፣ ስሙ ኤርሻዳይ፣ ስሙ ሁሉ ቻይ፣ ስሙ እውነተኛ ወዳጅ፣ ስሙ አዳኝ ወዘታ የእግዚአብሔርን ስም ብንሟቀስ እውነቱን የእግዚአብሔርን ያደረገ ብንነጋገር ቀኑን ሌሊት አይበቃም። ስለዚህ በዚህ ደቂቃ አመስግነን መቶ ነው አመስግነን መቶ ነው አክብረን አመስግነን ተመስገን ብለን ማለት ነው። ጌታ ስሙ ይባላል። መከራከር የለም። ኢየሱስ ያድናል። ኢየሱስ እኔ ኢየሱስ እንዲያዳነ ስለሚያውቅ በቤቴ ላይ እግዚአብሔር አምላክ ለእኔ ብሎ እግዚአብሔር አምላክ ያደረገልኝ ለቦጋለች ለእኔ ብሎ ያደረገልኝ ስለሚያውቅ ነው። ስለገበኝ ነው። ባይገባ ኑሮ ባይገባ ኑሮ እንደ ሌሎቹ ሌላ ነገር ነው የሚያወራ ሌላ ነገር ነው የሚታወሪ። ስለገበኝ በቻልኩበትን ስለገባ በቻልኩበትን የእግዚአብሔር ሆኖትን እናገረዋለን እንነጋገረዋለን። ያልገባ ሌላ ባለፈው ይሄንን ቪዲዮ ሳለቅ በፊት በለቀቁ ቪዲዮ ላይ ኢየሱስ አያድንም፣ ጴንጤ፣ ገሃነም ነው የምትገቡ። ጴንጤ ስለሆንክ አይደለም ወንድሜ፣ ጴንጤ ስለሆንሽ አይደለም ኢትዮ ኦርቶዶክስ ስለሆንሽ አይደለም አይደለንም። ሙስሊሙን ስለሆንሽ አይደለም አይደለህንም። የፈጠረን ፈጣሪን መወቅ ነው፣ ለሱ መገዛት ነው። ይውላችሁ እናንተ ምስክሮች ናቸው ብለዋል። እግዚአብሔር አምላክ እኔ ምስክር ነኝ። ለፍጥረታት ሁሉ ወንጌል ይሰበክ ብለዋል። ይሄ ወንጌል ይሰበክ እዚህ ጋ እኛ እኔ የሚያወራ ሌላ አይደለም፣ ዘረኝነትን አይደለም፣ እሷ በደለች እሱ በደለ ብዬ አይደለም። እያወረጋለን ኢየሱስ አዳኝ እንዲሆነ

የሚከፍለው አንድዩ ልጅ ከፍሏል ማለት ነው። ይሄ ምስጢር ካልገባ እስኪ እንዲገባ ጸልዩ። ምስጢሩ እንዲገባ። ምስጢር እስከ ሲገባ ጸልዩ። ወንጌልን አንብቡ። ወንጌል ያሸንፋል። ወንጌል ሰው ያደርጋል። ወንጌል ክብሩን ይሰጣል። ወንጌል እረፍትን ይሰጣል። ውቃሉ ስታነበቡ ለነጌ ያለ ነው፣ ምን ይበላል ምን ይጠጣል ብለሽ ለነጌ አትጨነቅም ማለት ነው። ለነጌ የሚቀልብ፣ ለነጌ የሚያስብ፣ ስለአንቺ የሚዋጋ አምላክ አለ። አምላኬን አክብረሽ ስለኔ እግዚአብሔር ይዋጋል፣ ስለኔ እግዚአብሔር ያስባል ብለሽ በደስታ ትኖራለሽ። ይሄ ካልኖረ ጭንቀትና ህመምና የበሽታ መጠራቀሚያ ነው የምትሆኑ። የጭንቀት መጠራቀሚያ ነው የምትሆኑ ማለት ነው። የጭንቀት መጠራቀሚያ ነው የምትሆኑ ቤት የጭንቀት መጠራቀሚያ ነው የሚሆኑ የህመም መጠራቀሚያ ነው የሚሆኑ። ብንታመም እኔ የለበስኩ ጣራ አይደለም ሌላም የለበሰ ጣራ አይደለም ስጋ ነው። ነገር ግን ቢታመም ራሱ የሚሄድበትን አውቃለሁ። እኔ ሲኦል አይደለም የሚሄደው ጋነም አይደለም የሚሄደው የዛላ ዓለምን ማርና ወተት የምትፈሳም የዘላ ዓለም እግዚአብሔር ላይ ያዘጋጀ ብል የማይበላ ቤት ለመቀበል ነው የሚሄደው። በክብር ለመኖር ነው የሚሄደው። በደስታ ለመኖር ነው የሚሄደው ማለት ነው። ይሄ ካልገባ ጭንቀት ነው፣ ችግር ነው። ስለዚህ ይሄ እንዲገባ ከቅዱስ ከእግዚአብሔር ጋራ መስማማት አለብሽ አለብኩ ማለት ነው። እና ሙሴ እዚህ ጋ እናንተ ምዕራፉን ጨርሳችሁ አንብቡ ማለት ነው። ኦሪታ ኦሪተ ዘጸአት ምዕራፍ 33 ከቁጥር አንድም ስታነበቡ መንፈስ ቅዱስ ኃይልን ይገልጣል። መንፈስ ቅዱስ የእግዚአብሔርን ክብርን ይዛችሁ እግዚአብሔር አምላክ የመንፈስን አይኖቹን ሲከፍት መመሰከር ትችላላችሁ ማለት ነው። መመሰከር እንችላለን ማለት ነው። ስለዚህ ክብሩን ለማየት ሙሴ ክብሩን ለማየት ይጣም ነበረ። ግን የእግዚአብሔር ፊት እግዚአብሔር አምላክ ምን አለ? ሙሴ ፊቱን ማየት አትችልም፣ ጀርባህን ግን እንደሚያይ እግዚአብሔር አምላክ በዚህ ምዕራፍ ላይ ይናገራል ማለት ነው። ምዕራፍ ነው ዘጸአትን ስናነበብ በሙሴ እግዚአብሔር አምላክ እስራኤላውያንን ከግብፅ ከባርነት ቤት ባወጣው ጊዜ በሙሴ ላይ ይጠቀም ነበረ። ሙሴ ደግሞ ከእግዚአብሔር ጋር ይነጋገር፣ ህዝቡ እኔ ውጣ ካልክ እንዲወጣ ክብርን አሳይ፣ ህዝቡን ይዤ እንዲወጣ ኃይልን አሳይ፣ አንተ በፊት ቅደም፣ እኔ አይችልም፣ ይሄ ህዝብ አይችልም። የህዝብ መሪ አድርጋለሁ ብለሃል፣ መሪ አድርገ አሳይ ብሎ ከእግዚአብሔር ጋር ይነጋገር ነበራል። ከእግዚአብሔር ጋር መነጋገር ክብር ታያለች። ከእግዚአብሔር ጋር ስትነጋገሬ ሞጎስን ታያለች። ከእግዚአብሔር ጋር ስትነጋገሬ በጸጋ ትኖራለች፣ ትኖራለች ማለት ነው። ጌታ ኢየሱስ ይባራል። ስለዚህ የእግዚአብሔር ክብር እንጥማ ወገኖቼ። እግዚአብሔር አምላክ በክብሩ ያኖራል። በሌላ ቪዲዮ እስኪ ስንገናኝ፣ ልዑል እግዚአብሔር ይጠብቃችሁ። ባይ ባይ ብያቸዋለሁ። ተባረኩ። ልዑል እግዚአብሔር ይባረካችሁ።